የእንግሊዝ ፕሪምየር ሊግ በደማቅ ታሪኩና በማይገመቱ ክስተቶቹ በድጋሚ የዓለምን የእግር ኳስ አፍቃሪያ ቀልብ ስቦ ሰንብቷል። ሻምፒዮኖች የሚንኮታኮቱበት፣ በጉዳት የተጎሳቆሉ ቡድኖች በሚያስደንቅ ወኔና ተጋድሎ የድል ዜማ የሚያሰሙበት፣ ከባድ ጫና ውስጥ ያሉ አሰልጣኞችና ተጫዋቾች የእፎይታ ትንፋሽ የሚተነፍሱበት አስገራሚ ሳምንት ቅዳሜ ዛሬ በሁለት ታላላቅ መድረኮች ላይ የተከናወኑትን ድራማዎች ይዘንላችሁ ቀርበናል። በአንደኛው መድረክ፣ በስታምፎርድ ብሪጅ፣ በጉዳት የተመታው ቼልሲ የሊጉን ሻምፒዮን ሊቨርፑልን አስተናግዶ ያሳየንን የአንበሳነት ወኔ እንመለከታለን። በሌላኛው መድረክ ደግሞ፣ በኦልድ ትራፎርድ፣ ከባድ ጫና ውስጥ የነበረው ማንችስተር ዩናይትድ ከገጠመው ፈተና እንዴት እንደወጣና አዲስ ተስፋዎችን እንዳየን እናወጋለን። እስከ መጨረሻው አብራችሁን ቆዩ! ታሪካችን የሚጀምረው በምዕራብ ለንደን በሰማያዊዎቹ መኖሪያ በስታምፎርድ ብሪጅ ነው። ከጨዋታው በፊት የነበረው ስሌት ግልጽ ነበር። ቼልሲ በጉዳትና በቅጣት ቁልፍ ተጫዋቾቹን አጥቷል። መከላከሉ በማጣበቂያ ቴፕ እንደተያያዘ፣ ማን ከማን እንደሚጣመር እንኳን በቅጡ የማይታወቅበት ሁኔታ ነበር። ዌስሊ ፎፋና፣ ቶሲን አዳራቢዮ፣ ሌቪ ኮልዊል በጉዳት ትሬቮ ቻሎባ ደግሞ በቀይ ካርድ ከሜዳ ውጪ ናቸው። አሰልጣኝ ኤንዞ ማሬስካ ምን ያህል አማራጭ እንደሌለው የሚያሳየው ብዙም አብረው ተሰልፎ የማያውቁትን ቤኖይት ባዲያሺንና ወጣቱን ጆሽ አቼምፖንግን ግን የመሀል ተከላካይ አድርጎ ለማሰለፍ መገደዱ ነው። በሌላ በኩል ደግሞ ሻምፒዮኑ ሊቨርፑል በክሪስታል ፓላስና በጋላታሳራይ ያልተጠበቀ ሽንፈት አስተናግዶ የቆሰለ አንበሳ ሆኖ ወደ ብሪጅ መጥቷል። የአርነ ስሎት ቡድን ከዚህ የሽንፈት አዙሪት ወጥቶ ማንነቱን የሚያሳይበት መድረክ እንደሚሆን ብዙዎች ገምተው ነበር ግን እግር ኳስ በስሌት ሳይሆን በሜዳ ላይ በሚፈጠር ወኔና ቁርጠኝነት እንደሚወሰን ቼልሲዎች ሊያሳዩን ተዘጋጅተው ነበር። የጨዋታው የመጀመሪያው ፊሽካ እንደተነፋ የስታምፎርድ ብሪጅ ድባብ በቼልሲ ተጋድሎ ተቀየረ። ሊቨርፑልን በራሱ የሜዳ ክፍል ውስጥ ተጭነው በመያዝ ከሜዳቸው ሲወጡ ደግሞ እንደ ንብ በመክበብ አየር አሳጧቸው። የሊቨርፑል ተጫዋቾች በከፍተኛ የሰውነት ግፊትና ትጋት በተደጋጋሚ ስህተቶችን እንዲሰሩ ተገደዱ። ይህ ጥረት ፍሬ ያፈራው ገና በጨዋታው መጀመሪያ ላይ ነበር። አማካዩ ካይሴዶ ከሊቨርፑል የፍጹም ቅጣት መሳጥን አካባቢ ሆኖ እንደ ሮኬት የመታው ኳስ የግብ ጠባቂውን እጆች አልፎ መረቡ ላይ ሲያርፍ ስታምፎርድ ብሪጅ በደስታ ተናወጠ። ሊቨርፑል ላይ የተቆለለው የሽንፈት ሚዜሪ በካይሴዶ አስደማሚ ጎል ይበልጥ ከበደ። የመጀመሪያው አጋማሽ ሙሉ ለሙሉ የቼልሲ ነበር፤ ወኔ፣ ቁርጠኝነት፣ ታክቲካዊ ብስለት። ሊቨርፑል ደግሞ ግራ የተጋባ የተበታተነና የደከመ ይመስል ነበር። ከረፍት መልስ የሊቨርፑል ፊት ተቀየረ። አርኒስሎት ቡድኑን አነቃቅቶ አስገብቶታል። ጥቃታቸው ፍሬ አፍርቶ ኮዲ ጋክፖ ከሰዓት በኋላ ወሳኝ የምትመስል የአቻነት ጎል አስቆጠረ። በዚያሽ ቅጽበት የቼልሲ ደጋፊዎች ልባቸው በፍርሃት ተሞላ። የጉዳት ሰይጣን ዳግመኛ ብቅ አለ። የመጀመሪያው አጋማሽ ጀግኖች የነበሩት ባዲያሺልና አቼምፖንግ በ22 ደቂቃዎች ልዩነት በጉዳት ከሜዳ ለመውጣት ተገደዱ። አስቡት ከፊት መሐመድ ሳላ፣ አሌክሳንደር ኢሳክ፣ ፍሎሪያን ዊርትዝና ኮዲ ጋክፖ ቆመው አንተ ደግሞ በድንገት የተጣመሩትን ሪስ ጀምስንና ጆሬል ሃተን ይዘ ትጋፈጣለ ማሬስካ የእድሉን መክፋት እየረገመ የስታንፎርድ ብሪጅ ደጋፊዎች የባሰውን ፈሩ። ነገር ግን ያኔ ነበር የቼልሲ እውነተኛ ማንነት የታየው። ተስፋ አልቆረጡም፣ ወደ ኋላ አላፈገፈጉም፣ ለአንድ ነጥብ አልተከላከሉም። ይልቁንም በከፍተኛ መንፈስ ለሶስት ነጥብ መፋለምን ቀጠሉ። ጨዋታው ሊጠናቀቅ ሰከንዶች ሲቀሩት 95ኛው ደቂቃ ላይ ተቀይሮ የገባው ብራዚላዊው ስቴቫኦ የሊቨርፑልን የደቂቃዎች ስህተት ተጠቅሞ መረቡን ሲያናውት ስታምፎርድ ብሪጅ በእብደት በሚበስድ ደስታ ፈነዳ። ማሬስካ በደስታ ሜዳውን አቋርጦ ሲሮጥ፣ የሊቨርፑል ተጫዋቾች ደግሞ ለሁለተኛ ተከታታይ ሳምንት በመጨረሻ ደቂቃ ጎል ልባቸው ሲሰበር የዚህ ጨዋታ ጨዋታ ድራማ ተጠናቀቀ። ይህ ድል ለቼልሲ ከ3 ነጥብ በላይ ነበር፤ የመንፈስ የቁርጠኝነትና የተጋድሎ ድል። ይህ ሽንፈት ለሊቨርፑል ተራ አልነበረም። በአሰልጣኝ አርኔስሎስ ዘመን ለመጀመሪያ ጊዜ ቡድኑ በተከታታይ ሶስት ጨዋታዎችን ተሸንፏል። ጥፋቱንም በማንም ላይ ማላከክ አይችሉም። በሜዳ ላይ በተጋጣሚያቸው ተበልጠዋል። በተለይ የመሃል ተከላካዩ ኢብራሂማ ኮናቴ ታሪክ እጅግ አሳዛኝ ነበር። በሪያል ማድሪድ ዝውውር ስሙ መነሳቱ ትኩረቱን የበተነው ይመስላል። በሜዳ ላይ የነበረው እንቅስቃሴ የዘገየና በስህተት የተሞላ ነበር። አሰልጣኝ ስሎት ትዕግሥቱ አለቀና በ በአምሳ ስድስተኛው ደቂቃ ላይ አስወጥቶት አማካዩን ራያን ግራቨንበርክን ወደ መሃል ተከላካይነት ሲመልሰው ለኮናቴ የብቃት ማነስ ከዚህ በላይ ትልቅ ማሳያ አልነበረም በሌላ በኩል በ116 ሚሊዮን ፓውንድ ወደ አንፊልድ የመጣው ፍሎሪያን ዊርትዝ አሁንም ቦታውን አላገኘም ይህንን ወሳኝ ጨዋታ በተጠባባቂ ወንበር ጀምሮ ገብቶም የፈጠረው ተጽዕኖ ለጥቂት ደቂቃዎች ብቻ ቆይቶ እንደገናው ከጨዋታው ጠፋ ለሊቨርፑል ይህ የውድቀት ዘመን ነው ወይስ ጊዜያዊ ችግር? የአርሰናልን መሪነት ተከትሎ አሁን በዋንጫ ፍክክሩ ወደ ኋላ ቀርተዋል። የአርኔ ስሎት ከባድ የቤት ስራ ከኢንተርናሽናል ጨዋታዎች መልስ ይጠብቀዋል። በተለይ ከተቀናቃኛቸው ማንችስተር ዩናይትድ ጋር በአንፊልድ ሲገናኙ ከዚህ ሽንፈት ሃንጎቨር መውጣት አለባቸው። ከለንደን ድራማ ቀጥታ ወደ ማንችስተር፣ ወደ ህልሙ ትያትር ኦልድ ትራፎርድ እንጓዛለን። እዚህ ያለው ድባብ የተለየ ነበር። ከደስታ ይልቅ ጭንቀትና ጫና የነገሰበት ማንችስተር ዩናይትድ በአሰልጣኝ ሩበን አሞሪም መሪነት በብሬንትፎርድ ሜዳ አስተናግዶት የነበረው አስከፊ ሽንፈት በአሰልጣኙና በተጫዋቾቹ ላይ የነበረውን ጫና ወደ ጣሪያው አድርሶት ነበር። ከሰንደርላንድ ጋር የሚደረገው ጨዋታ የግድ ማሸነፍ ያለባቸው ጨዋታ። በአሞሪም ዘመን ዩናይትድ ጫና በበዛባቸው ጨዋታዎች ሲፈረካከስ በተደጋጋሚ አይተ

ግን ዛሬ የተለየ ነበር። ከጨዋታው መጀመሪያ አንስቶ ሰንደርላንድን ሙሉ ለሙሉ ተቆጣጠሩት። የመጀመሪያው አጋማሽ የዩናይትድ የበላይነት የነገሰበት ነበር። ሜሰን ማውንት ድንቅ ጎል ሲያስቆጥር፣ ወጣቱ አጥቂ ቤንጃሚን ሼሽኮ የአጥቂነት ብቃቱን ያሳየች ግብ አከለበት። የሰንደርላንድ ግብ ጠባቂ ሮቢን ሩፍስ ድንቅ ብቃት ባያሳይ ኖሮ ዩናይትዶች በሶስትና በአራት ጎሎች ሊመሩ ይችሉ ነበር። በዚህ የውድድር ዘመን ለመጀመሪያ ጊዜ የራሳቸውን ጎል ሳያስደፍሩ ወይም ክሊንሺት ለመውጣት የነበራቸው ጉጉት በሁለተኛው አጋማሽ ታክቲካቸው ላይ ታይቷል። እንደ መጀመሪያው አጋማሽ ያለማቋረጥ ከማጥቃት ይልቅ በጥንቃቄ ጨዋታውን መቆጣጠር ላይ አተኮሩ። ይህ ደግሞ ሰንደርላንድ ምንም አይነት እድል እንዳይፈጥር አድርጎታል። ይህ ውጤት ለአሞሪም እና ለዩናይትድ ደጋፊዎች ትልቅ የእፎይታ ትንፋሽ ነበር። በዚህ ድል ውስጥ ሁለት ተጫዋቾች በደማቁ አብርተዋል። የመጀመሪያው ቤንጃሚን ሼሽኮ ነው። በ74 ሚሊዮን ፓውንድ ወደ ክለቡ ከመጣ በኋላ በደረሰበት ትችት ሲወገር የነበረው ይህ ስሎቬኒያዊ አጥቂ በብሬንትፎርድ ላይ ካስቆጠራት ጎል በኋላ በራስ መተማመኑ ተመልሷል። በኦልድ ትራፎርድ የነበረው እንቅስቃሴ አስደማሚ ነበር። ትክክለኛው ጊዜ ላይ፣ ትክክለኛው ቦታ ላይ በመገኘት ሁለተኛዋን ጎል አስቆጠረ። ከጎሉ በተጨማሪ ያለ ኳስ የነበረው እንቅስቃሴ፣ ተከላካዮችን ሲጫን የነበረበት መንገድ መንገድ እና ከሜሰን ማውንት ጋር የነበረው ጥምረት ተስፋ ሰጪ ነበር። ብልጭልጭ ያለ ባይሆንም እጅግ በጣም ውጤታማ ነበር። ሁለተኛው ኮከብ ደግሞ የመጀመሪያ ጨዋታውን ያደረገው ግብ ጠባቂ ሴኔ ላሜንስ ነው። ዩናይትድ ከዳቪድ ደያ በኋላ የተረጋጋ ግብ ጠባቂ በማጣት ሲቸገር ነበር። ነገር ግን የቤልጅማዊ ወጣት ግብ ጠባቂ ምንም እንኳን ብዙ ባይፈተንም፣ ባገኛቸው ኳሶች ላይ ያሳየው ብስለትና መተማመን የኦልትራ ትራፎርድን ደጋፊዎች አስደስቷል። ከግራኒት ዣካ የመጣበትን ከባድ ምት ሲያድን፣ ወደ ላይ የተሻገሩ ኳሶችን በድፍረት ወጥቶ ሲይዝ ደጋፊው በጭብጨባ አጅቦታል። ከባድ ፈተናዎች ወደፊት ቢጠብቁትም የዩናይትድ የቋሚ ተሰላፊነት ቦታን ለማግኘት ትልቅ እርምጃ ተጉዟል። እንግዲህ ውድ ቤተሰቦቻችን ቅዳሜ እንዲህ ነበር። ቼልሲ በወኔና በተጋድሎ ሻምፒዮኑን ሲያንበረክክ ሊቨርፑል በችግር አዙሪት ውስጥ ይበልጥ ሲሰጥም ተመልክተናል። በሌላ በኩል ደግሞ ማንችስተር ዩናይትድ ከጫናው አገግሞ ለአሰልጣኙና ለደጋፊዎቹ የእፎይታ ጊዜ ሰጥቷል። እናንተስ ምን ትላላችሁ? የሊቨርፑል ችግር መነሻው ምንድን ነው? አርኔስሎት መፍትሄ ያመጣለት ይሆን? የቼልሲ ወኔ እስከ መጨረሻው ይዘልቃል? የዩናይትድስ መነቃቃት ይቀጥላል? ሀሳባችሁን በኮሜንት መስጫው ላይ ያስቀምጡልን። ለዛሬ ያሰናደነላችሁ ያሰናደንላችሁ ይህን ይመስል ነበር። ስለ ተከታተላችሁን ከልብ እናመሰግናለን። ላይክና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በሌላ ሳምንት በሌላ አስገራሚ የእግር ኳስ ታሪክ እስከምንገናኝ ድረስ ቸርቆዩልን